ዶክተሮቹ ማያዱኛው መሞላት አለበት ነው የሚሉት። ስጋ የተወሰነውን ከአንተ ከሰውነት አካል ላይ ወስደን እንሞላዋለን። የተወሰነውን ደግሞ በምግብ ደግሞ በምግብና የሚወጉ መርፌዎች አሉ። እነሱን ወቅተን የሚሞላ ይሆናል። ያው እንግዲህ ቁስል ስለሆነ ነው እንጂ ማንቀሳቀስ ያልቻልኩት። ያው አጠንቴ ምን ምን ችግር አልደረሰብኝም። ስጋው ላይ ነው የተነሳውና ቁስል ሆኖ እንግዲህ በምታንቀሳቀስበት ሰዓት ላይ ቁስሉ እንግዲህ የመድማት ነገር ያሳያል። እንደምትመለከቱ አሁን ነው ሁላ ፋሻውም ተቀይሮልኝ የተሄደው፣ እና አሁንም ግን እንደ ደማ ነው። በጣም ፋሻው ራሱ ይኸው ደምበ ደሞ ከህክምናው ጎል ጎል ወደ ቤት ብሄደ ሰዓት ያው ሌላ ህክምና ማለት ነው። እሱ ራሱ ወደ ጸበል ቢሄድ የሚቃዥው የሚቀማጥረው ነገር ሊተው ይችላል። ለምን የዛ ሰው አጋንንት ወደ እሱ እንኳን ሄዶ ከሆነ በጸበል መልኩ ሊወጣ ይችላል። ራሴ ስመለስ እዛው ሻስ ነው ራሴ የማገኘው። እዛውስ ገብተሽ ማለት ነው? በቃ ግን ተደግፌ ብቻ መቆሚያ ነው የማስታውሰው እንጂ ወይ ቁጭ ላለው በጣም ነው የሚያስገርመው። በጣም ነው ብቻ። እዛ ስር ነው የምነሳው። ምንድን ያደረግልኝ ምን መሰለሽ፣ እሱ ታሪክ አትንካኝ። እሱ ማለት አትለሳለስ አንተ። የሰው ጅብ ደግሞ እንደ ሰው ትሆናለህ። እንዴት ነው ይሰው? እኔንም ከእናንተ አንዱ አረከኝ። ምን መሰለሽ፣ ታሪክ ልንገርሽ እንደዚህ አትለታለ። እዚህ ጋር ምትመለከተው ሳታየው ቤቱ ውስጥ ምግብ አይበላልኝም። በቃ እዚህ መጥቼ ነው ምግብ ሰርቼው ይበላል። እዚህ ምንድን ነው ሰርተሽ ምትበይ? በቃ ስጋ አመጣለሁ፣ ጠባብሳለሁ። እሱም ብዙ ስጋዎች ስለሚሰጠኝ አላቅም፣ ሌሎችን የማን እንደሚወስዳቸው እኔ አላቅም። የምን ስጋ ነው የሚሰጠሽ? ከየት ነው የሚያመጣል ስጋ? አላቅም፣ በቃ ስጋ ይሰጠኛል፣ እዚህ ይሰራለሁ ምናምን፣ እዚህ ይበላለሁ። ከዚህ ነገር ማትወጣ ከሆነ ልጁን አስወርደዋለሁ፣ ራሴን ማጠፋለሁ እያለች ስለሆነ እኔም ልጄን ከማጣ አንተም ልጁ ከእንዲወልድ ዘር እንዲቀጥል ከፈለግ ይህ ነገር ማድረግ አለብህ፣ ብላ ከቤተሰቦች ይዛ መጣች። ያለኛ ማለት አሁን ሳሪኳን እዛ ጋር ብነግራት ይህ ነገር ትነግረኝ አልችልም ትረዳኝ አልችልም። በቃ አርጌ ያልኳትን ነገር ሁ ታረጋችል። ምንድን ያደረኩትኝ ማታ በተኛይንበት አንገቷ ላይ ያደረኩላት ነኝ። ኪሩቤል መሰለኝ። ተረጋጋ ተረጋጋ፣ ኪሩቤል ተረጋጋ ተረጋጋ፣ ስናምቦል ተረጋጋ ተረጋጋ ኪሩቤል ተረጋጋ፣ አይዞ ተረጋጋ ተረጋጋ። በቃ ማንም አይነካህም ተረጋጋ። ወደ ሌሊት ሌሊትም፣ በጠራራ ፀሐይም ደግሞ ጫካ ይሄዳል። ወደ ሰው ጅብ ይለወጣል የሚባል ነገር አለ እንዴ? ይሄን ነገር እንዴ፣ የማጓራት ድምጽ እንደው ጅቦችን እያለ የመጥራት ድምፅ እያሰማ ብዙ ነገር ብዙ ነገር ነው ያሳየንና እንደው እግዚአብሔሩ ናት እሷም ይህም እንደዚህ ማለት አልችልም። በዛ ሰዓት ሰው እንኳን አይንቀሳቀስ ነው አደለም የሚባለው፣ ህፃን ልጅ ያወጣ ከቤት በጣም መጥፎ ሰዓት ነው። እሱ ግን በዛ ቀትር ጫካ ውስጥ ነው የሚገባው። እኔ ስራ ይደላለ እሱ ጫካ ውስጥ ይገባል። ልክ ተከትለን እንዴ ልክ ተከትለን ከገባን በኋላ እንትነው እየገባ እንዳለ ድምፅ እንሰማለን። ማለት በቅርብ ርቀት ነው ያለ ነው። እና ስናይ ማንም ሰው የለም። እሱ ነው ቤታችን ያለው ድምፆች እንሰማለን። ማለት ድምፅ ሲያወጣ እንሰማለን፣ ግን ከእሱ ይወጣል ብለን የምንጠብቀው አይደለም። ሌላ ነገር ነው ብለን ነበር ያሰብነው። ምናልባት በቃ እንደ ጅብ ነው የሚጮሁት። ጅብን በእንደፈለጉ ማዘዝ ይችላሉ። እንዴት ነው? አስማት ልትሆን ትችላለን፣ ወይም ደግሞ መንፈስ ልትሆን ትችላለን። ጅብን በፈለጉት መንገድ የፈለጉት ቦታ ማዘዝ መላክ እነሱ እንደ ፈረስ መጠቀም የፈለጉት ነገር ማለት ያው እንግዲህ ውድ ቤተሰቦች ባለፈው የተፈጠረውን በንጉስ ሚዲያ ላይ የተፈጠረውን ታሪክ እንደተከታተላችሁት ነበረና በጣም የሚያሳዝን ነገር ተፈጥሮበት ነበረ። ያው ነገሩ ምንድን ነው፣ እንደ አዲስም የምታዩት ሰዎች ካላችሁ አንዳንድ ነገሮችን ለእናንተ ልንገራችሁና የተፈጠረው ነገር ያው እንግዲህ እኛ ሲሳይ የሚባል አንድ ሰው እንዲህ እንደ አይነት ስቶሪ አለ። እንዲህ እንደ አይነት ነገር መጥራት አለበት፣ ወይም መስተካከል አለበት እባካችሁ መታችሁ ብታዩት ብሎ ደው ለንጉስ ደውሎለት ነበረ እና ንጉስም ይሄን ነገር ለማጣራት በቦታው ሄዶ አንዳንድ ነገሮች ታሪኳጋና ከኪሩቤልጋ ያለውን ነገር አውርቶ ነበረና ነገሩንም ለመፍታት ያው እንግዲህ ብዙ ነገሮችን ይጠቃ እንትን ይሉ ነበረ። ይሄ የባዕድ አምልኮ ምናምን የሚባሉ ነገሮችን ቤተሰቦች በኩል የነበረ ነገር ነበረና ያን ነገር ደግሞ ለማፍታት ንጉስ በጣም ሞክሮ ነበረና እነሱም እንደሚስማሙና ለመፍታት ዝግጁ እንደመሆኑ አውርተው ምናምን በሰላም ተለያይተው ነበረና ከዛ በኋላም እንግዲህ በድጋሜ ስልክ ለንጉስ ይደወልለትና ያው ከዛ በፊት የደወለለት ሲሳይ ነበር የደወለለትና ይሄን ነገር እንዳላቆመው አሁንም ደግሞ ይሄን ነገር እየቀጠለበት እንደሆነ ይነግረዋል። በዛን ሰዓት፣ ያው እንግዲህ ንጉስ ይነሳና ወደሚገኝበት ወይም አለበት ወደሚባለው ቦታ በመሄድ ያው ጫካዎች ውስጥ በመሄድ ከሱም ብሶ ደግሞ ታሪኳንም ይዟት እየሄደ የማይሆኑ ነገሮችን ይሄ ባዳምልኮችን እንትን እንድትል ያስገድዳትም ነበረና ይሄን ነገር በሰማ ሰዓት ንጉስ ተነስቶ ወደዛ በመሄድ ባለበት ሰዓት ይዞት እያናገረው ባለበት ሰዓት አንዴ የመጣው በሚል ትንሽ ራቂልና፣ ያው እንግዲህ ጋርዶች ይዞ ነበር የሄደው፣ ካሜራማኖች አሉ። ያው እንደዚህ አይነት ነገሮች ይፈጠራል ብሎም እሱ አላሰበም ነበርና በተዘናጋበት ሰዓት ይሄ ምን እንደበተነበትም አላቅም አንዳንድ ነገሮችን በተነበትና ያው እንግዲህ በዛ ሰዓት ንጉስ ራሱን መቆጣጠር አልቻለም። ወድቆ በነበረ ሰዓት እንደነከሰውና አሁን ላይ ደግሞ በሕክምና ላይ እንደሚገኝ ተደውሎ ነው የተነገረኝና በጣም ከባድ ሁኔታ ላይ እንዳለና ይሄ የነከሰበት እንትንም በጣም ይሄ ከሰው ልጅ እንትን የወጣ እንደሆነና በሰዓቱ ጥርሶቹ ማስፈሪ እንደነበሩ ምናምን ብዙ ነገሮችን ሰምቻለሁኝና እኔም በጣም ተረብሼ ነው ያለሁት። ምክንያቱም እናንተም ከዚህ በፊት ስጠይቁኝ እንደነበረው ንጉስ ወንድምህ ነው ወይ ትሉኝ ነበርና አዎ አሁን ላይ ይሄ ነገር መጥራት ስላለበት ንጉስ ወንድሜ ነው የኔ ወንድም ነው። ያው የተለያየ ሚዲያ ላይ ነው የምንሰራው። እኔ ዘውድ ነኝ፣ ዘውድ ላይ ነው የምሰራው። እሱ ደግሞ ንጉስ ነው፣ በንጉስ ሚዲያ ላይ ነው የሚሰራው። ግን አሁን ላይ ያው እናንተ ማወቅ አለባችሁ ብዬ ስላሰብኩኝ ነው ይሄን የምነግራችሁና ያው ወንድሜም እንደመሆኑ መጠን የተፈጠረበት ነገር በጣም አሳዝኖኛል። በጣም እኔም ውስጤ የተረብሾ ነው ያለሁትና ያለውንም ነገር ደግሞ እንግዲህ ከሷ አንደበት እናንተም ብዙ እንደተጨነቃችሁ በኮሜንትም እየደወላችሁ ምን ላይ ነው ያለው ንጉስ፣ ንጉስ ደና ነው ወይ እያላችሁ ስጠይቁን ነበር። እና ያለውን ነገር እንግዲህ አሁን ገብተን እኔም እናንተም ከሷ አንደበት ምን ሰማ ይሆናል ቤት ትኩሳት ምናምን አለው ትኩሳት። ያው እንግዲህ ውድ ቤተሰቦች ገብተናል። አሁን ደግሞ ያለውን ነገር ከሱ ምን ጠይቀው ይሆናል። እንዴት ነህ ንጉስ? ሰላም ነኝ፣ ዲ እንደምትመለከትኝ። በሰማሁ ሰዓት እኔ በጣም ደንግጬ ነበረ። ምን ሆነህ ነው አንተ ራስህን አትጠብቅም? እንዲ እንደ አይነት ሁኔታ ላይ እንግዲህ የተፈጠረው በድንገት ነው። በቅስፈታዊ ነገር ነው ይህ ነገር የተደረገውና እኔም ባልጠበኩበት ሰዓት ላይ እንግዲህ ሙሉ አባላቶቹም እና መስፈኔ ሁሉም ባልጠበቁበት ሰዓት ላይ ነው ይሄ ነገር የተፈጠረው። በሰማው ሰዓት እኔም በደወሉልኝ ሰዓት በጣም ደንግጬ ነበር። ያው የምንሰራው ስራ አደጋ እንዳለው ያው እንግዲህ እኔም አንተም አንድ አይነት ሙያ ላይ ነው የምንገኘው እና የምታውቀው ነገር ነው። እንዴት ለራስህ ጥንቃቄ ማድረግ ይከብድሃል? ትክክል ግን ያው አንዳንዴ እንግዲህ ራስህን አሳልፈ የምትሰጥባቸው ፖይንቶች ይኖራሉ። ገባ አይደለም። ታውቃለህ፣ እንግዲህ አንተም ብዙ ስራዎችን ስንሰራ ከጎኔ ትሆናለህ እና ያኔ እንግዲህ አልነበርክም አንተም ጫካ ውስጥ እንግዲህ ብቻችን ነው የገባ ነው። ያው ነገሩ መፍታት ስላለብን ኬዙ በጣም እየጠበቀና አሁን ላይ እንግዲህ በጣም እየሰፋ ያለ ነገር ስለሆነ ያንን ነገር እንግዲህ ፈተን ከግብ ለማድረስ ነበረ እኛ ሀሳባችን። ያው እንግዲህ እንደተመለከታችሁት እኛም ባልጠበቅ ነው ሰውም፣ ሁሉም ነገር ባልተጠበቀ ሁኔታ ተጠናቋል። እንግዲህ እኔ ራሴን ስቼ ነበረ። እዚህ ስመጣ ነው ራሴንም ያወቁት። በቃ ብዙ ነገሮች ተፈጥሯል። ያልኩ በጣም ሁሉም ሰው ተጨንቆ ነው ያለው። አሁን እናታችንም በጣም ተጨንቃ ነው ያለችው። ያው እንግዲህ ነገሩን ደግሞ ለማስረዳትም ብንሞክር ምንም ያው የእናት ነገር የምታውቀው ነው እና ልትረዳኝ አልቻለችም። ታውቃለህ? እና አሁን ምን አይነት ሁኔታ ላይ ነው ያለው ማለት ያው እንግዲህ እኔ እንኳን የማውቀው ነገር ነው ያው እዚሁ ከዚሁ አልተለየሁም፣ ግን ያው እንግዲህ ብዙ ተመልካቾችም እየጠየቁ ነው ያሉት። እሱ ምን አይነት ሁኔታ ላይ ነው የሚገኘው እያሉ ተጨንቆ ነው ያሉት። እና ያው ከአንተ አንደበት እንዲሰሙት ብዬ ነው እኔ እንግዲህ፣ እና ያለውን ነገር ንገራቸው እንግዲህ ያው በሁኔታ ላይ ነው የምትገኘው ብለህ ከጠየቀኝ አሁን እንደምትመለከተው እንግዲህ እጄ ላይ ጉዳት ደርሶብኛል። እዚህ ከመግባታችሁ በፊት እንግዲህ እንደማስበው ያው ዶክተሪን እንግዲህ ያማከራችሁት ያናገራችሁት ይመስለኛልና ያለውን ነገር ያው እሷ አጫውታችኋል ነግሯችኋል። እንግዲህ ከዛ በተለይ ወኔ እምነግራችሁ ነገር ያው እጄ አሁን በጣም በጉዳት ላይ ነው የሚገኘው። እንግዲህ ያው ላይ ለማንቀሳቀስም በጣም እየተቸገርኩ ነው ያለሁት። በጣም እንግዲህ ስጋዬን ጎርቶታል በጣም ነው የወሰደውና እንግዲህ የሰው ሳይሆን የጅብ ነው ምልህ አነካከሱ ጥርሱም፣ ሁሉም ነገሩ ስለሚለይ በዛ ሰዓት ላይ ስለ ተቀየረ፣ እንግዲህ የጅብ ንክሻ ሁላችንም እናውቃለን። ምን ያህል እንደሆነ ታውቃለህ አንተም። እንግዲህ በአንድ ንክሻ ምን ያህል ነገር መውሰድ እንደሚችል ተረዳኸኝ አይደለም? በጣም በቃ የሚያስገርምን ነገር ነው። እኔ እንደዚህ አይነት ነገር የሚፈጠራል ብዬ አላሰብኩኝም፣ እና ሁሉም ነበር የደነገጠ። አሁን ላይ እንደውም ብዙ ከተረጋጋው ከነቀው በኋላ ነው የመጣችሁት። ዶክተሮች ምንድን ነው የሚሉ አሁን ያለህበት ሁኔታ ምን አይነት ሁኔታ ነው ያለህበት ነው የሚሉ እንግዲህ ዶክተሮቹ የማያሉኝ ያው መሞላት አለበት ነው የሚሉት። ስጋ የተወሰነውን ከአንተ ከሰውነት አካል ላይ ወስደን እንሞላዋለን፣ የተወሰነውን ደግሞ በምግብና የሚወጉ መርፌዎች አሉ እነሱ ነው ወቅተን የሚሞላ ይሆናል። ያው እንግዲህ ቁስል ስለሆነ ነው እንጂ ማንቀሳቀስ ያልቻልኩት፣ ያው አጥንቴ ላይ ምንም አይነት ችግር አልደረሰብኝም። ስጋው ላይ ነው የተነሳው እና ቁስል ሆኖ እንግዲህ በምታንቀሳቀስበት ሰዓት ላይ ቁስሉ እንግዲህ የመድማት ነገር ያሳያል። እንደምትመለከቱ አሁን ነው ፋሻውም ተቀይሮልኝ የተሄደው ሄደው ና አሁን ግን እንደደማ ነው በጣም ፋሻው ደንበ ደም ሆኗል። ነርስም አሁን ነበር የቀየረችልኝ። ቁስሉ ስላልደረቀም እንግዲህ ሰፊም ስለሆነ ቁስሉ አሁን ላይ እንደዚህ እየሆነ ነው። ያው ኬዙንም እንግዲህ የኔ ነገር ያው ይደርሳል እንግዲህ ታክሜ መዳኔ አይቀርም መውጣቴ አይቀርም። የያስኩትንም ኬዝ እንግዲህ አንተ እንደምትጨርሰው ሁሉንም ነገር አንተ እንደምት። እስቲ እዚህ ጋር ተራሱን አስታክልልኝ አመሰግናለሁ ያው ኪሩቤልንም እንደያዛችሁት በስልክ እንግዲህ አንዳንድ መጥተው መረጃ ሰጥቶኛል እና ይዘነዋል ያው ያለውን ነገር እኔ እየተከታተልኩት ስለሆነ ምክንያቱም እንደዚህ ሆነህ እንደዚህ ያደረገህን ነገር ያው ችላ ብዬ ማሳለፍ አልችልም። ገብቷል አይደለ? በጣም ሁሉንም ነገር ተከታትዬ ነው ያለሁት እና እሱም አሁን በሕግ ጥላ ስር እንደሚገኝ ነው የሰማሁት። ያለውን ነገር እኔ ከዳር ሳላደርስ ነገር አይሆንም ግን ከዚህ በኋላም ለሚፈጠረው ነገር ያው ስራችን እንደምታውቀው ነው አንተ። ብዙ ነገሮች አጋጥመው ሽጉጥ እስከ መውጣት የተለያዩ ነገሮች ደርሰውብን ያውቃል። ይህን ታውቃለህ። ግን ራስህን መጠበቅ ነው ያለብህ። ያው ለስራው መጀመሪያ ቅድመ ጥንቃቄ ማድረግ አለብህ ለምታደርገው ነገር ሁሉ። በቃ በጥንቃቄ ነው ማድረግ ያለብህ። ይሄን መቼ ስኔ ለአንተ አልነግርህም፣ ምክንያቱም ከኔ በተሻለ ደግሞ አንተ ስራውን ታውቀዋለህ። እንግዲህ ብዙ ኬዞችን ፈተናል፣ ብዙ ነገሮችን ጨርሰናል። እና እንደዚህም ፈታኝና እንግዲህ አድካሚ ኬዝ አጋጥሞውን አያውቅም። በቃ በጣም ፈታኝ ነው። ራስን እንግዲህ ሪስክ ውስጥ ከተነው የምትሰራው እንደዚህ አይነት ኬዝ እና ይሄ ደግሞ ጫካ ውስጥ እየገባህ ነው ብዙ ነገሮችን እንግዲህ ራስነ ኮንትሮል የምታደርገው ተረዳኝ። አይደለም ሰደን ነው የሚደወልልህ፣ በቃ አጋጣሚ ነው የሚደወለልህ እና ካሜራማንን ብቻ እንጠልጥለ ነው የምትሄደው። ወይ አንድ ጋር ወይ ሁለት ጋር ነው ይዘህ የምትገባው፣ እንጂ እንደዚህ ነገሮች ይፈጠራሉ ብዬ እኔ በህይወት የማስብ ያላቅም። ከዚህ በኋላ እንግዲህ መማሪያ ይሆናል። ያው እንደኔ የሚመለከቱ እንግዲህ እንደዚህ አይነት ነገሮች የሚሰሩ ጋዜጠኞች ከኔ የሚማሩ ይመስለኛል። አንተም ቢሆን ጥንቃቄ መውሰድ አለብህ ከዚህ በኋላ ሰዎችን፣ ጋርዶችን መጨመር አለብህ። ብቻህን መሄድ የለብህም፣ ብቻህን መዳፈር የለብህም እና ይሄ ነው እንግዲህ ያለው ነገር። አሁን እንግዲህ በፊትም እንደነገርኩ እናታችን በጣም ተጨንቃለች፣ ካልወሰድከኝ እያለች ነው ያለችው። እና ያው እንግዲህ አሁን እሄድና እሷን ይዣት የምመጣ ይሆናል። ኖ ኖ ኖ ኖ። እንዴ ዘውድ ምን ሆነሃል? እንደዚህ አይነት ሁኔታ ላይ እናቴ መመልከት የለባትም። ተረዳኛ አይደለም። አንዳንድ ነገሮችን ላመጣ እያለቀሰች ነው እያወራች። ዘውድ ምን ሆን። አሳምናት እንጂ ይህን ነገር አንተ መፈጸም ካልቻልክ ምንድን ነው? በስልክ እያወራት ነው። በስልክ መጨረስ እንችላለን። እንደዚህ ሆኖ ማንም ሰው እንዲመለከተኝ አልፈልግም። ተረዳኛ አይደለም። ሰዎችን ብዙ ሰዎች አትግቡ ይለዛ ነው፣ በቃ እኮ አሁን ብዙ ሰዎችም ደግሞ በር ላይ ነው ያሉት፣ እና ካልገባን እያሉ ነው ያሉት። ጠበቆችንም በጣም እያስቸገሩ ነው ያሉት። ብዙ ሰዎች ብዙ ሰዎች መግባት የለባቸው። በዚህ ሰዓት ማን ይታመናል? ተረዳኝ አይደለም እንኳን እንደዚህ ወድቀን ሳንወድቅን ብዙ ጠላት ነው ያለን እኛ። በቃ ወድቀን ማን ገብቶ ምን እንደሚያደርግብን አናውቅም። እኔ ስተኛ እዚህ ጋር ራሱ በአንድ አይኔ ነው የምተኛው። ተረዳኝ አይደለም ሁሉንም ነገር አንተ ታውቃለህ። ብዙ ጠላቶች አሉ። ስለዚህ ማንም ሰው እኛ ጋር መድረስ የለበትም። ነገሮችን በሙሉ አንተ እዛው ኮንትሮል አድርገህ ጨርሰው። የማዘርን ጉዳይ ደግሞ ነው ያወራታለሁ ብዙ አታድክመኝ። ያው ያለው ነገር በሙሉ እዛው ጨርሳችሁ አንተ ማዘርን በእንደዚህ አይነት ሁኔታ ነው እንደዚህ ሆኜ እንግዲህ እንድትመለከተኝ አልፈልግም። ያው እንግዲህ አሁን እዚህ ተኝተህ ስለምንም ነገር መጨነቅ የለብህም። ያው የኪሩቤልን ጉዳይ ምን ደረሰ የሚለውም ነገር ሊያሳስብህ አይገባም። ምክንያቱም አንተን ወንድሜን እንደዚህ አድርጎ እኔ እምቶ አይደለም እስከ ጥግ ድረስ ሄጄ መሄድ እስካለብኝ ድረስ ሄጄ እሱን አልፋቶ ይህን እንድታቅ እፈልጋለሁ። ምክንያቱም አንተ እዚህ ጋር የሰውን ሀቅ ለማውጣት የሰውን እውነት ለመግለጽ ስትል ነው እንደዚህ ሆነ ያለ እና እኔ የምፋታው አይሆንም እሱ አሁንም፣ ቢሆን ስራዬንም ትቼ ሁሉን ነገር አንተም ወደ ስራ እስክትመለስ ድረስ እዚሁ ከጎንህ ሆናለሁ። ችግር የለውም ግን ያን ነገር ደግሞ እኔ እንደዚሁ በቀላሉ እንደማልቶ እንድታቅ እፈልጋለሁ። ትክክል ትክክል። እንደዛም ነው ማድረግ ያለብን። እንግዲህ እኔ የጀመርኩት ኬዞች አሉ፣ ዶክመንቶችም እንግዲህ የማስቀምጥበትን ቦታ ታውቃለህ አይደለም? ቢሮ ያለበትን እንግዲህ ቁልፎቹን ከነሱ ተቀበለን፣ ያለውን ነገር በሙሉ ፈጽመው አንተ ጨርሳቸው። እንግዲህ ነገሮችን በሙሉ አሳልፎ የሚሰጠ ከዚህ በኋላ ላንተ ነው። ይሄንም አሁንም ካሜራ ምናምን እዚህ አስቀምጬ እየጠየቅኩ ያለው ብዙ ሰው እየጠየቀኝ ስለሆነ ነው። እንዴት ሆነ እንዴት ሆነ ንጉስ ምን ላይ ነው ያለው? በጣም ብዙ ሰው ተጨንቆ ስላለ ነው ያው ካንተ አንደበት ይስሙት ብዬ ነው ይሄንንም እያደረግኩ ያለሁት። እና እንግዲህ አሁን ላይ ትንሽ እረፍት እንደሚያገኙ ተስፋ አለኝ። እንግዲህ አዎ እንግዲህ እንደባለፈው እነሱ እንደተመለከቱት ያው ብዙ እንደሚጨነቁና እንደሚያስቡ እርግጠኛ ነበርኩኝ። ያም ነገር እንግዲህ እንዳይተላለፍ እኔ እንትን ሰጥቻቸው ነበረ። ያው እነሱ እንግዲህ ሁኔታውን ማወቅ አለበት ሁሉም ሰው እንግዲህ መረዳት አለበት ያንን ነገር ስላሉ ነው ያስተላለፉት ና እንግዲህ ያው ውድ ተመልካቾች እንደምትመለከቱት አሁን እንግዲህ በጣም በጤነኝነት ሁኔታ ላይ ነው የምገኘው። እንግዲህ ይህም ነገር ቁስሉም ሽሮልኝ የሚደረጉትም ነገሮች በሙሉ ተደርገውልኝ በቅርቡ ወደ ስራ እንደመመለስ ተስፋ አደርጋለሁ። እናንተም እንግዲህ ራሳችሁን ከእንደዚህ አይነት ነገር ጠብቁ። ሁሉንም ነገር እንግዲህ ከዚህ በኋላ ያለው ነገር ደግሞ ያው ለእሱ አሳልፌ መስጠት ፈልጋሉ አሳልፈ ሰጥቼዋለሁ። ብዙ ሳውራ እየደከመኝም ስለሆነ ነው እንግዲህ ያለው ነገር በሙሉ ይሄ ነው በቃ። እግዚአብሔር ይማረህ እንግዲህ። አሜን፣ አሜን። ያው እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው እንግዲህ ንጉስ በጥሩ ሁኔታ ላይ ነው የሚገኘው። ከዚህ በኋላም ተሽሎት፣ እግዚአብሔር ምሮት ደግሞ ከዚህ ወጥቶ ወደ ስራው እንደሚመለስ ተስፋ አደርጋለሁ። ግን ያለውን ነገር ያለውን ኬዝ ጀምሮት የነበረውን ኬዝ ደግሞ እንደዚሁ ነው በእንጥልጥልም ተወው አይሆንም። ምክንያቱም ወንድሜን እንደዚህ ያደረገውን ሰው ጥግ ድረስ ሄጄ እንደምፋረደው ነው። ያው እንግዲህ ላንተም የነገርኩህ እና እንደዚህ በቀላሉ እምትሆው ነገር አይሆንም። ምክንያቱም የወንድም ሄደን በከንቱ ፈሶ አይቀርም እና ጥግ ድረስ ሄጄ ያው አሁንም በህግ ከለላ ስር ነው የሚገኘው። ግን እንደዚህ በቀላሉ እምትሆው ነገር አይደለም። እኔም ጥግ ድረስ ሄጄ ፍርድ እስኪያገኝ ድረስ የምከታተለው ይሆናል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ ያው እንግዲህ ውድ ቤተሰቦች ያለውን ሁኔታ እንግዲህ ከዶክተር አንደበት መስማት ስላለብን ምክንያቱም እናንተ ብዙ ነገር ስጠይቁን ስለነበረ ምንድን ነው እየተፈጠረ ያለው አሁን ላይ ንጉስ ደግሞ በምን አይነት ሁኔታ ላይ ይገኛል የሚለውን ከዶክተር አንደበት የምንሰማ ይሆናል። ዶክተር፣ ያው እንግዲህ ሰሞኑን በጣም እያስቸገርኩ ነው። ያው ያለውን ነገር ስለቻለ አንሳ እንደቤተሰብ ምትመጣ አዎ፣ ያው እንግዲህ ወንድሜ ነው እና ሚዲያ ምንም ለህብረተሰቡ ማስተላለፍ ያለብን ነገር ማስተላለፍ አለበት። አዎ ብዙ ተመልካቾችም እንግዲህ በኮሜንትም በተለያዩ ነገሮችም እየደወሉም ደግሞ እየጠየቁን ስለሆነ ምን አይነት ሁኔታ ላይ ሲገኛል የሚለውን ነገርም እነሱም ለማወቅ ስለጓጉ ያለ እነሱ ለማድረስ ነው። እንግዲህ እዚህ ጋር ካሜራ አቁሜ እየጠየቅኩ ያለሁት ፍቃደኛ ስለሆንክ በጣም አመሰግናለሁ። ችግር የለውም። ያው አንድ የሙያው ዘርፍ ነው የማልጠርፍ ነው ያው ያለንበትም የደረስንበትንም ደግሞ የሕክምና ውጤት ለሚጠብቀው ሰው ወይም ለቤተሰብ አካል ማሳወቅ ግዴታችን ስለሆነ ነው። አዎ ያው እንግዲህ በመጣበቅ ጊዜ ከነበረበት ሁኔታ አሁን ትንሽ ተሻሽሎ እንዳየሁት እኔም መመስከር እችላለሁ። ያው እንግዲህ ደግሞ በሙያው አንደበት ደግሞ ምን አይነት ሁኔታ ላይ እንደሚገኝ ደግሞ አንተም አንዳንድ ነገሮችን ብትነግረን እባክህ፣ ያው በቅርብ አንተ ወንድሙ ስለሆንክ የተከታተልከው ስለሆነ ምንም የሚፈጠር ነገር የለም። እንዳየው ለውጥ ላይ ነው። ያው ግን ያው አንዳንድ ጊዜ እዚህኛ ስለምናመሽ ዶክተሮቹ ስለሚከታተሉት በየሰዓቱ፣ ማታ ላይ የመቃዠት ነገሩ አልተወውም። ንክሻ ስለሆነ ያው ባህሪ ሊወራረስ ይችላል ብለን ነው እኛ የምንደመልመው። ከዛ ነገር አንጻር ያው አንተን የሚጠብቀ በኮሚኒትም በሀሳብም ከአንተ መረጃ የሚጠብቀው መ እንደዳለ ግን ያው የመቀዥባበርና የመቀበጣጠር ስሜት እንዳለው ንገረው። ያው ይቅርታና ዶክተር፣ እንደዚህ አይነት ነገሮች ብዙ ጊዜ የተለመዱ አይመስለኝም። እናንተም በህክምናችሁ ዘርፍ ብዙ ጊዜ እንደዚህ አይነት ነገሮች አስቸጋሪ ናቸው፣ እና አሁን ምን አይነት ሁኔታ ላይ ይገኛል? ይሄስ ነገር እስከ መቼስ? ምናልባት ደግሞ በቅርቡ የሚድን ከሆነ አንዳንድ መረጃዎችንም እባክህ ብትሰጥ። አዎ፣ በቅርቡ ይድናል። አሁን እኮ ያለውም ነገር የሚሸፈኑ ተሸፍኖ ስፌት ዝም ተሰብቶለት ነው ነገር በደንብ እንክብካቤ ላይ ነው ያለው። እና አሁን ለውጥ አለው ለውጡን እንኳን እኔም ከገባበት ጊዜ ጀምሮ በመከታተል ሰዓት ያው ለውጥ እንዳለው ማየት ችያለሁ። ግን ምንድን ነው አሁን ከዚህ በኋላ ምናልባት እኛም የምናግዛችሁ ነገር ካለም ደግሞ ወደ ተሻለ ቦታም ደግሞ ሄዶ መታከም የሚኖርበትም ካለ ደግሞ እኛ በምንችለው ሁሉ ከጎናችሁ እንደምኖር ከዚሁ ልነግር እፈልጋለሁ። አዎ አይ እንዳልኩ ሌላ ቦታ ሕክምና አያስፈልገውም። ሕክምናውን በሙሉ በሙሉ ሰጥተነዋል። የሚያስፈልገውን የመርፌውንም፣ የኪንም ክትባቱንም ሰጥተነዋል። እንዳያመረቅዝም በጊዜ ስለመጣችሁ ያለው ነገር ተደርጎለታል። ሌላ ቦታ ሄዶ የመታከም እድል የለውም። ይድናል፣ በቅርቡ ይወጣል። ያው እንግዲህ ይሄ ነገር እንደ ነገርኩ አስቀድሜ ያልተለመደ ነገር ነው እና አስቀድሜ ያው ያልጠየኩህ ነገር አሁን ነከሰው የተባለውን ሰው ወደዚህ መቶ ሕክምና እንዳረገ ሰምቼ ነበረ እና በዛን ጊዜ ምን አይነት ነገርስ ነው ያገኛችሁት? ማለት ያው እንግዲህ እንደ ነገርከኝ ከሆነ ጥርሱም ከሰው ልጅ ለየት ያለ አይነት ጥርስ ነው ያልከኝ እና ምን አይነት ነገርስ ነበር ያገኛችሁት? አሁንስ ያ ንክሻ ወንድሜን ወደማይሆን ነገር ሊወስደው ይችላል ወይም አደጋ ላይ ሊጥለው የሚችል ይመስልሃል? ያው ብዙም ነገር አላየንበትም። አደጋ ይ እኛ ከህክምናው አንጻር አሁን ካለንበት የክትትል አንጻር የሚቀረዣበረውና የሚቀላቅለውን ነገር ነው እሱ ብቻ ነው አሁን የያዘው። ያን ጊዜ ከሙሉ በሙሉ ተሽሎታል። መፍትሄው ምንድን ነው ሊሆን የሚችለው? ይሄ አሁን እንዳልከኝ ለሚቀዣብረው ወይም ደግሞ ለሌት ለሚባለው ነገር መፍትሄ ሊሆን የሚችል ነገር የለም። እንግዲህ ወደፊት ከዚህ በፊት ያለበት ባህርይ ሊሆን ይችላል። ህክምና ላይ ስትተኛ ደግሞ መቀመጥ፣ ስራ መፍታት፣ ቤት መዋለቅ ምናም ነገር እሱ ራሱ ተጽዕኖ ያደርጋል። አሁን ድን ወደ ስራ ሲገባ ከሰዎች ሲቀላቀል ምናም ነገር ያኔ ለውጥ እናይበት ይሆናል ያው ድኖ ወጣ ማለት እኮ ተሰናበታለን። የሆነ ብዙ ገደብ አለው። ክትትል ክትትል እናገልለታለን በየጊዜው የመጣ ለምን ቁስሉ ስፌት ላይ ስለሆነ ከዚ መፍታት አለ ማመርቀዝ አለመርቀዙ ቼክ የምናደርግበት አጋጣሚ ይችላለ እያንዳንዱ ክትትል ስለምናግለት ድኖም ወጣ ማለት ሄደ ማለት ሳይሆን፣ እየተመላለሰ የሆነ የሁለት ወር እያለ እያለ የሚቀንስ ለመራቀም ቤት ለመቅረትም ወደ ስራ ለመቀላቀልም ከህዝብም ለመቀላቀል የሚያልሰው ደረጃ እስኪደርስ የቀረውን ነገር እናሳውቃቸዋለን። አሁን ባለበት ሁኔታ በጣም ጥሩ ሁኔታ ላይ ያው እንግዲህ። ዶክተር፣ በጣም እናንተንም ሳላመሰግን ማለፍ አልፈልግም። ከመጣ ጊዜ አንስታችሁ በጣም እንደ ቤተሰብ ነው ስትንከባከቡት የነበረው። ያው እንግዲህ ብዙ ነገሮችን ስታደረጉለት ነበር ያው እንደዚህ አይነት ነገር አንዳንዴ ያስቸግራል። ምክንያቱም አንዳንድ ሆስፒታሎች ላይ ምናምን ታካሚ ዎች ላይ ማለት ምናምን ነገር አለ። ግን እናንተ እንደ ቤተሰብ ነው በጣም ስትከታተሉት የነበረው እና ለዚህም ተግባራችሁ ደግሞ ሳላመሰግን ማለት ማለፍ አልፈልግም በጣም ከልቤ አመሰግናለሁ በእውነት። ዶክተር ምናልባት የሚወጣበትን ጊዜ ልትነግረን ትችላለህ? ያው እንግዲህ ወደ ስራ የሚመለስበትን ጊዜ ማወቅም ስላለብን ህዝቡም እየጠበቀው ስለሆነ ደግሞ ያው ወደ ስራ የሚመለስበት ጊዜ ምን ያህል የሚቆይ ይመስልሃል? አሁን ባለበት ሁኔታ ሚል ከስድስት ቀን በላይ አይቆይም። ቀሪውን ሕክምናውን ቤት የሚለው መከታተል ሰው የሚችል ቤት ሆነ ያለውን ነገር መከታተል እንችላለን። ቤት ሆኖ ያለውን ነገር መከታተል እንችላለን። ያ አሁን የመዳን ደረጃ ላይ ነው ያለው። እያንዳንዱ የመዳን ደረጃው ሶስት ፐርሰንት ቢሆን ሁለ ሁለት ወደ አንድ እየቀነሰ የሚሄደው እቤት ያለውን የቀኑን ትሪትመንትም ተጨምሮበት የቤተሰብ ትሪትመንትም ተጨምሮበት ነው። ህክምና ሚድ ነው እንጂ ዶክተር ብቻውን ወይ እዚ አልጋ ስለያዘ ብቻ አይደለም ሚሄድ ይችል ከዛ ነገር አንጻር እቤት ሄዶ ከመስከረም ከስድስት ቀን በኋላ ወደ ቤቱ እንደሚገባ እርግጠኛዎች ነን። መልካም እንግዲህ ይሄም አንድ ጥሩ ዜና ነው እንግዲህ እየነገርከኝ ያለው እና ያው እንደው ምን አገናኘው ልትለኝ ትችላለህ። ግን ያው እንግዲህ በስራ ሙያ ላይ እዚህ ሙያ ላይ ብዙ አመት እንደቆየ ያው እንግዲህ መገመት አያቅተኝም እና እንዴት ነበረ፣ ከዚህ በፊት እንደዚህ አይነት ኬዞች አጋጥሟቸው ያውቃሉ? እንደዚህ አይነት ነገሮችስ ተፈጥረው ያውቃሉ? አጋጥሞ ይሄ የመጀመሪያው ነው ማለታችን ነው። ያው እንግዲህ ምናልባት በአውሬ ነው የምናውቀው እንጂ ሰው ሰው ነከሰ ሲባል የመጀመሪያችን ነው። ያው በዘለመና ምናምን በወሬ ደረጃ እኮ የሰው ጅብ ምናምን እንዳለ እንሰማለን፣ አለ እናውቃለን። ግን እንዲህ ዘሎ ሰው ነክሶ ምናምን ነገር ግን ገጥሞን አያውቅም። ያው ህክምና እስከዛሬ የምናደርገው የአውሬ ንክሻ ነው፣ የሰው ንክሻ የመጀመሪያችን ነው። ከዛም ነገር አንፃር ደግሞ ያው እግዚአብሔር ይመስገን እዚህ ደረጃ አንድ ደግሞ ለመከራቸው የምፈልገው ነገር እንደ ቤተሰብም የቅርብ ሰውም ስለሆንክ አንተ ከህክምናው ከህክምና ጎን ለጎን ወደ ቤት ብሄደ ሰዓት ያው ሌላ ህክምና ማለት ነው። እሱ ራሱ ወደ ጸበል ብሄድ የሚቃው የሚቀማጥረው ነገር ሊተው ይችላል። ለምን የዛ ሰው አጋንንት ወደ እሱ እንኳን ሄዶ ከሆነ በጸበል መልኩ ሊወጣ ይችላል። እና ወደ ጸበል ቱፊት ክትትል በቃ እንደዚህ አይነት ነገሮች ቢያዘውትር ወዲያው ተሽሎት ከማህበረሰቡ ወደ ስራ የመቀላቀል እድሉ ሰፊ ነው። መልካም እንግዲህ ያው እኛም የምንችለውን ከዚህ ከወጣ በኋላ የምናደርግ ይሆናል። ያው እንዳልከው አንተም በተለያዩ የሃይማኖት ቦታዎች ላይ ጸበልም ሊሆን ይችላል የምንሞክር ይሆናል። እናንተ ግን ላደረጋችሁልን ትብብር በጣም አመሰግናለሁ ከልቤ ያው እንግዲህ ውድ ቤተሰቦች የንጉስን ያለበትን ሁኔታ እንግዲህ ያው እኔ ከምነግራችሁ የባለሙያው ዶክተር እንዲነግራችሁ አስቤ ነው ይሄን ፕሮግራም ያዘጋጀውላችሁ እና ከእሱ አንደበት እንደሰማችሁት ነው አሁን ጥሩ ሁኔታ ላይ ነው የሚገኘው ከትንሽ ቀናት በኋላ ደግሞ ከዚህ ከሆስፒታል በመውጣት ወደ ስራ መመለስ እንደሚችል ዶክተር አስቀድመው ነግረውናልና እናንተ ምንም መጨነቅ አይገባችሁም ማለት እፈልጋለሁ ያው እንግዲህ መልካም ምኞታችሁን ስገልጹልን ሁሉ ለነበራችሁ ከልብ አመሰግናለሁ መልካም ጊዜ